ይህንን እድል የመጠቀም ካፓሲቲያችን ግን ምን ያክል ነው? ቆም ብሎ ማሰብ ይጠይቃል። ተቋም በአዋጅ መቋቋም ቀላል ጉዳይ አይደለም። በቃ ሁሉም ነገር ተ በአዋጅ እውቅና ማግኘት ቀላል ጉዳይ አይደለም። ተጠሪነትህ ለተወካዮች ምክር ቤት የሆነ በአዋጅ ማንነትህ ሲጸድቅልህ ተራ ኤንጂኦ የነበርክ ህዝብ ይሄ በጣም ትልቅ። የአማራ ሙስሊም ነኝ፣ ገፊ የበዛብኝ መጠጌዬን ያጣው በብሔር በሃይማኖት ሁሌ የተቀጣው አማራው አይወደኝ፣ ሚስጢሩ ሌላ ነው። ለኦሮሞ ሙስሊም ብሔሬ አማራ ነው፣ ትግራይ ይዞ አይለኝም፣ ጠቡ በመሬት ነው። ሰው ያልተረዳልን ኢትዮጵያን ወደናት፣ አይዟቸው ያጠን ደርሶብናል ጉዳት የአማራ ሙስሊም ነኝ፣ ሀገርን የመወድ የዘር ፖለቲካ ተጭኖብን በግድ ሁሉም ይገፋኛል ከኛ አይደለህም ይለኛል። እኔ ግን እላለሁ እኔ እናንተ ነኝ፣ በሬ ሲነካ አብሬ ቆንኩኝ። እኔ ግን እላለሁ እኔ እናንተ ነኝ፣ ሃይማኖት ሲነካ አብሬ ቆንኩኝ። ግን አለመታደል የሚረዳኝ ጠፋ፣ አይዞ ባያጣውኝ ከርስቴ ስገፋ ኦሮሞን ስጠጋ አማራ ነህ አለኝ። አማራን ስጠጋ ሙስሊም ነህ እያለኝ በብሔር ስገፋ ወይም በሃይማኖት የአማራውን ሙስሊም ማን ነው የሚደርስለት? ካምናው የዘንድሮው የዘንድሮ እየባሰ መጣ። መስፈርቱ ብሔር ነው ስልጣን ላይ ስወጣ። የዘረኝነት ጥግ ጣራ ላይ ደረሰ። ሀገር እንደዋዛ ምሰሶ ፈረሰ። ደግነት አማራ ከትግራይ ያነሰ አማራ በተረት ደግ ህዝብ እያለ ወንድሙን ይገላል አብሮት እየኖረ። ኢትዮጵያዊነቴን መሸከም አቅቷቸው ሁሉም ይገፉኛል ባስተሳሰባቸው። አሁን ግን አቅቶኛል፣ መጠጊያው ጠፍቶኛል፣ መሸሻም አቅቶኛል። የመጣውንም ሁሉ ጋፈጠዋለሁ፣ ሀገር አለ ብዬ ወዴት ይሄዳለሁ? ወዴት ወዴት ወዴት እጠጋለሁ? ወዴት እጠጋለሁ? በቃ ና ግደለኝ፣ ሻሂድ ሆናለሁ። ይብላኝ እንጂ ለአንተ እኔ እጠቀማለሁ። ግና ለሚገባው ማሸነፍ ላማራው፣ ለኢትዮጵያ ሰላም ጉልበት የሚሆነው፣ ለኢትዮጵያ ልማት ፍሬ የሚሆነው ያማራው ሙስሊም አይዞህ ብትለው ነው። ደግሞ አንተ ወንድሜ ሙስሊሙ፣ ወንድሜ ሙስሊሙ፣ ወንድሜ የማልተነፍሰው ውስጡን ህመም አለኝ። ተገፋው አትበለኝ፣ ተገፋው አትበለኝ። ለምን አንደፈር ለምን አንገፋ፣ ከፈጣሪ ጋር ስራችን ሲከፋ። ወንድሜ አቡበከር በእናንተ መካከል እንድገኝ በር የከፈተልኝ? ወንድሜ አቡበከር በጣም ላመሰግነው እወዳለሁ። አቡበከር በጣም ጊዜ የለኝም፣ እንዴት ነው የማደርገው ስለው አንድ ነገር ነገረኝ። ሰይድና ዑመር ያሉትን ማታ እንዳልተኛ የህዝቦች አማን አለብኝ፣ ቀን እንዳልተኛ የእናንተ ስራ አለብኝ ብለው ነበር። መተኛት አትችልና አለኝ። ከዛ አቡበክርና ነገር አልኩት። በሱ ስም አንድ ታዋቂ ከሊፋ ነበሩ። አቡበክር ሲዲቅ ይባላል። ከእሳቸው አስተምሮ ዋናው አንኳብ የሁላችን ልብ የሚገዛው ካሳምርኩኝ አግዙኝ፣ ከሳት ካበላሸው አርሙኝ፣ አቃኑኝ የሚለው ነው። የእናንተ ስራ ስናበላሽ ብልሽት መናገር አይደለም ለሱ ብዙ ሰዎች አሉ። የእናንተ ስራ ስናበላሽ እንደ ሙስሊም በመስጠት በፍቅር ማቃናት ነው። የእናንተ ስራ አልሳካ ሲል እንዲሳካ ዱዓ ማድረግ ነው። ኢትዮጵያ ውስጥ ብዙ ነገር ፈር ለቋል፣ መስመር ለቋል። ጠንካራ ድዋ ያስፈልጋል። ኢትዮጵያ ውስጥ ጠንካራ ሙስሊም፣ ጠንካራ ክርስቲያን ተቋም እንዲኖር እንፈልጋለን። የተበተነ ሙስሊም አንፈልግም። ሙስሊም አንድ ነው፣ እሱም ጠንካራ ነው። በቅርቡ ከሁለቱ ኮሚቴዎች ጋር ያደረግነው ንግግር፣ አንድ ከሆናችሁ ቀንና ማታ እናንተን ለማገዝ እንሰራለን፣ ከተከፋፈላችሁ ግን ትልቁን ሙስሊም በመካከለኛ ምስራቅ ካለው ይበልጣል የምንኮራበትን ሙስሊም እያፈረሳችሁ ስለሆነ ከእናንተ ጋር መቆም አንችልም ብያቸዋለሁ። መካነ ሰላም ላይ የተፈጠረው ነገር ምንድነው የሚለውን ከስፍራው ከቦታው ላይ የነበሩ ሰዎች የተናገሩትን ወደ እናንተ እናመጣለን። እኛ ዝም ብሎ በመላመት አይደለም፣ ምናሩ ምንድን ነው የተፈጠረው የሚለውን የምናነሳ ነው የሚሆነው። ከዛ በፊት ይሄ መራር ሀቅ ነው በሚል ርዕስ ነው ጽሁፋችንን ያሰፈር ነው። በአማራ ክልል የሚገኘው ታጣቂ በመካነ ሰላም ሙስሊሞች ላይ ያደረገውን አስነዋሪ ድርጊት ይሄ አይል ለማን ነው የሚታገለው ብለው ብዙዎች ዳግም እንዲጠይቁ እያደረጋቸው ነው። ነፋሲ ሌኔ አለም ፋኖ መካነ ሰላምን ተቆጣጥሯል። ከመካነ ሰላም በአዲስ አበባ ስንት ኪሎ ሜትር ነው እያሉ ጉግልን በማፕ እና ካርታ ጥያቄ ሲያስጨንቁት፣ በዛን ሰዓት ታጣቂው የመካነ ሰላምን ሙስሊሞች ግዕዝ አንማርም ብላችኋል መንግስትን ደገፋችኋል በሚል እያስጨነቁ ነበር። እያስጨነቀ የሚለው በጣም የትህትና ቃል ነው። ታጣቂው ኃይል ኢማም እስከ መግደል ደርሷል። ክቡራትና ክቡራት እንግዲህ ነፃ አውጪዎቹ ህዝቡን ነፃ የሚያወጡት ከሃይማኖቱና ከማንነቱ እንደሆነ በደንብ እየተረዳን ነው። ይሄ ታጣቂ ኃይል በርቀት ሆ ሲል ሲያዩት ታጋይ ይመስል ይመስላል ዙውም አድርገን ወይም ቀረብ አድርገን ስናየው ግን ታጋይ ሳይሆን ገዳይ ሆኖ እናገኘዋለን። ይሄ መራራቅ ነው፣ በነገራችን ላይ ይሄ መራራቅ ነው። የዚህ ታጣቂ ደጋፊዎችን የዚህ ታጣቂ ደጋፊዎች የታሪክና የህሊና ተጠያቂነት አለባችሁ። ኢትዮጵያዊ ሙስሊሞችን በመግደል ነፃ የሚወጣ አማራ የለም። ይሄ መራር ሀቅ ነው። እንደ ርዕስ አንቀጽ ቁጠሩልኝ። የውሙል ወሒድ የቀጠሮ ቀን የቃል ኪዳን ቀን የውሙል ፈስ የውሙል ፈስ ሀቅና ባጥል የሚለይበት ቀን። ይህን ሁሉ አላ ይላል። የውሙ ሶካ አዶንቃሪ ፈይዛ ጃአት ሳካ አዶንቃሪ ያማ ሰማይ ይፈርሳል፣ ተራራ ይፈርሳል